ሰላም ጤና ይስጥልኝ፣ ውድና እየተከበራችሁ የእናትና ልጅ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር የተመሰገነ ይሁን። ለዛ ለዚህ ደቂቃ ያደረሰልን እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ቆንጅዬ ሽሮ ወጥ በእንጀራ ማለት ነው ላሳያችሁ ነው። እስኪ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እዚህ ጋር ምንምን ፕሮዳክቶች እንደተጠቀምኩኝ ምን ምንምን ቅመሞች እንደተጠቀምኩኝ እነግራችኋለሁ ማለት ነው። ሽንኩርት፣ ነጭ ሽንኩርት፣ ቲማቲም እና ማጂ ማለት ነው የተጠቀምኩት። ይሄንን ነው ስከጥፍ ምናምን ለማሳየት አልተመቸኝም አንድ እጅ ስለሆንኩኝ ማለት ነው። ማሬምን እንዴት እንደሚጥም በጎኑ ውሃዬን ሞቃ ያደረግኩኝ ጠብ እያረግ ከዛ እንዴት አድርጌ እንደሰራሁት ተከታተሉ። እስከ ቪዲዮ መጨረሻ ካያችሁት ምርጥ ምግብ ነው። እንደምትወዱት ተስፋ አደርጋለሁ። እንብላ። አብራችሁን ቆዩ፣ እስከ መጨረሻው በማየት እሺ። ወይን እያሞኩ ነው። ሽሮ አቅርቤ ያለውኝ ምናምን። ያው እረፍት ቦታ ነው እየሰራሁት ያለሁት። ጋዙ እንደ ማዳን ቤት አይደለም ማለት ነው። የሚያምር አይደለም። እንደውም ተጠንቅቄ ቀረጽኩት ብዬ ነው፣ ግን ይታያል እና በስማ እንዴት እንደሚጥብ ሽሮ አጠይቁኝ። ሽሮ ሲቁላል አይታችሁ ታውቃላችሁ በሀገራችሁ። እኔ ግን አቆላልቼ ነው የምሰራው ማለት ነው። በጣም ነው የሚጥመው። አብራችሁ ሽት ስታረጉ ተቆሌቱ ጋራ በጣም ነው የሚጥመው። እና በስማ ጓደኞች ይችላሉ ራሱ እጅሽ ይባረክ እጅሽ ይባረክ እያሉ ነው እየበሉት ማለት ነው። ሌላ ደግሞ እንጀራም ጋግረናል። ጋግር ያለው እንጂ ምን ጋግረናል እነሱ ተኝተው ነው እየሰራው የነበረው እና ግን ያው ሲተላለፉ አንዳንዶቹ ስለነቁ ሲተላለፉ እግራቸው እንዳይገባ ተጠንቅቄ እንዴት እንደምትሰራት ብታዩ ማለት ነው። እሺ እንጀራም እየጋገርኩኝ ወጤንም እየሰራሁኝ፣ በቃ ቁጭ ብዬ ዘና ብዬ ረፍትን በዚህ መልኩ አሳልፌ እንደመጣው። እስኪ የጠፋሽ የጠፋሽ እያላችሁ ነበር። ባለፈው ገብቻ አላስገባኝ አለና እስኪ ዛሬችን ቪዲዮ ልልቀቅና እንግዲህ ስንት ሰው እንደሚያት ባላቅም እና ያለን አብረን ማለት ነው። ምርጥ ምርጥ ምርጥ የተባለ ሽሮ ነው እየሰራ ያለው። እውነት ለመናገር ላቦቱ ያዘው። አቤት አቤት፣ ስልኬ ስልኬ ስልኬ ሞተ። እንደዚህ ውሃ ጠብ እያረጋችሁ ጠብ እያረጋችሁ ስታሹት ምርጥ ሽሮ ይሆናል ማለት ነው። በእውነት በጣም ምርጥ ሽሮ። በቃ አሁን ካላስኩኝ በቀው ማለት ነው። ጨርሻ ጨርሻለሁኝ። በዚህ መልኩ እንደዚህ ታዋሃዳችሁት በኋላ ክድነት አድርጉት እና ይበስላል ማለት ነው። እና ቤተሰቦች ትንሽ ማጅ ያነሰው መሰለኝ እስከጨምርበት። አዎ ቀንሸው ነበረና ማጁ ያነሰው መሰለኝ። ምንድን ነው ድምጽ ይቅርታ፣ ሌላ ድምጽ ሲገባብኝ ነው እዚህ ጋ ያቆምኩት ማለት ነው። ውድ ቤተሰቦች እንግዲህ የዛሬው አሽሮ ይህን ትመስላለች። በዚህ መልኩ ነው የሰራሁትኝ ማለት ነው። በቃ እንደምትወዱ ተስፋ አደርጋለሁ። ለዚህ ቻናል አዲስ ሆናችሁ በድጋሚ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ነባሮችም ያው እንደ ተለመደው አብራችሁኝ አብራችሁኝ ኑሩ። በላይክ፣ ሼር፣ ኮሜንት አበረታቱኝ እንደ አይዞሽ በእርጅ ጠንክሪ እንደምትሉኛው ምንም ጥርጥር የለኝም በእናንተ ድጋፍ ነው እዚህ የደረስኩት እስከ መጨረሻው ድረስ አብራችሁኝ እንደምትሆኑ ምንም አልጠራጠርም ማለት ነው ቤተሰቦች እንግዲህ ው ዝም ብለሽ ዋ ነው እንደሚካልሽው እንዳትሉኝ ማለት ነው ግን በደንብ መቁላላት ስላለበት ውፍር ሲል ሲበስል ጥሩ አይጥምም ማለት ነው ቅጥን ብሎ ሲበስል ነው ጥሩ የሚሆነው እና ለዛ ነው እንግዲህ መብሊያችን ሰዓት ደርሷል ማለት ነው። እናውጣና እንሄድ ማለት ነው። አሁ ልጆቹን በተሰባሰቡ እንብላ እያልኳቸው ወጡን እያወጣሁ ይሄንን ይመስላል። በእውነት በጣም ነው የሚያምረው። እንደምትወዱ ደግሞ ተስፋ አድርጋለሁ። የሰላጣ ሰርቻለሁ፣ በቃ ብዙ ነገር አዘጋጅቻለሁ። እስኪ እንጀራ ይላድርገው እንጀራ ይላድርገው አትሉም አይታይም። እኔው ነኝ አንተኗ ካሜራ ማኗ፣ እኔው እንጀራውን ማደርገው እኔው። በቃ እንደዛ ስለሆነ ብዙም አይታይም ማለት ነው እንጂ፣ በጣም ነው የሚያምረው። እውነት ለመናገር ቀርባችሁ ብታዩት፣ እንጀራው በአካል ብታዩት፣ በመጥበሻ የተጋገረ አይመስልም። እንዴት እንደጋገርኩት፣ እንዴት እንደሰራው ታሳያችኋለሁ መጀመሪያ ታጅና ቤት ምንድን ነው? ከዳቦ ቤት ታጅና መጣለውኝ። ከዛ ዱቄት እገዛለውኝ። ከዛ ዱቄቱን ምስ ምሳረግ ና ብራውን ሲሆን እዛ የመጣው ታጅና ጋራ አቀላቅያ አሸዋለው ማለት ነው። ከዛ ለተወሰነ ሰዓት ቁጭ አደርገው ና ኮፍ ይላል እንግዲህ። በዛ መልኩ ነው የምሰራው ማለት ነው። ያቺው ጀርባው ራሱ እንዴት እንደሚያምር ሰላጣውም ሁሉም ቀርቧል የተሰራው ሽሮ እንግዲህ በዚህ መልኩ አቅርቤ ያለው። እንብላ እስኪ እንብላ። በእውነት በስመ አብ ወልድ፣ መንፈስ ቅዱስ አሐዱ አምላክ። በአብ ወልድ ስም የተባረከ ይሁን። ስላሶች ባርኩት። የአብርሃም አዳት ያድርግልን። እንግዲህ ልንበላ ነው። ሰብሰብ በሉ ልጆች፣ ኑ እንብላ፣ ኑ እያልኳቸው ነው። እነሱ ቪዲዮው ላለመግባት ማለት ነው። ዳርዳሯን ይላሉ። ዳርዳሯን ዳርዳሯን ያው ታውቃላችሁ እንግዲህ አንዳንዴ ሀበሻ ስንሆን እናስቸግር የለን አብራችሁ የቪዲዮ ብትሰሩ አሁን ምን ችግር አለበት? እያልኳቸው ያችሁት። በስመ አብ ሲያምር ሰላጣ አሰራሪ ለራሱ ዋው ነው እኮ። ቃሪያ፣ ሽንኩርት፣ ቲማቲም፣ ኪያር አድርጌ እንግዲህ። ሊጡ በዚህ መልኩ ነው ኩፍ የሚለው ማለት ነው። አያችሁ፣ ከመጀመሪያው ሳቦካ ሳምስ ምናምን አልቀረጽኩላችሁ ይቅርታ አድርጉልኝ። ለምን አልተመቸኝም። ግርግር ነበር እና ለዛም ነው በቃ አስሬያችን ሽሮ ታሳይናለሽ እንዲያትሉ። በጣም ነው የሚያምረው፣ በጣም ማለት ነው የሚገርመው ማለት ነው። ሁለት ቀን ስሰራ ሁለቱንም ቀን ነው የቀረጽኩት እና ያው ድስቱ አንድ ናት ታስታውቃችኋል። እና በጣም ነው የሚጥመው ሽሮ በእውነት በጣም ማለት ነው። እና ለሁላችንም ምስኪን ከተደወለ ቢ ዳቦ ደግሞ በዚህ መልኩ ብረድስቲ ውስጥ እየጋገርኩኝ ነው ማለት ነው። እዚህ ዳቦ ላይ የተጠቀምኩት አሁንም ቅመም ምንድን ነው ባኔላ፣ ባኪንግ ፓውደር እና ምንድን ነው ካሜራ ማለት ነው። በቃ ሌላ ምንም ነገር አልተጠቀምኩም። ትንሽዬ ስኳር ያኔ ሶስት ማንኪያ ስኳር፣ ግማሽ ኩባያ ዘይት ወይም ደግሞ ሁለት ስኒ ዘይት ማለት ነው። እና አሁን እንጀራ ልጋግር ነው። እንዴት እንደምጋግረው ላሳያችሁ። እንግዲህ እንጀራ ልጋግር ነው፣ በመጥበሻ ነው የምጋግረው። ዋው! እንደዚህ ያድርጋችሁ ነው የምትጋግሩት እኮ። ቀላል ነው አገጋገሩ። በጭልፋ አድርግ፣ በእጃችሁ ዝውር፣ መጥበሻውን ይዛችሁ መወዝወዝ። ሌላ ምንም እንትን የለውም። አያቸው ጥይቱ እንዴት እንደሚያምር! ግን እንዳፍለኛ ነው የሆነብኝ፣ ማለት ወዳው በወዳው ስላደረኩት። ጓደኞቻችን ደግሞ ይመጣሉ ስለተባለ መጋገር ስለነበረብኝ ጋገርኩት እና፣ ግን ያምራል እንደዛው ሆኖ በጣም ነው የሚያምረው። የተወሰነ ሰዓት ቢቆይ በተለይ በጣም ቆንጆ ነው የሚሆነው፣ የበለጠ ማለት ልክ በቃ ጤፍ እንጀራ ነው የሚመስለው እና ጣዕሙም እራሱ አይሆ መጥጥም እንትን አይልም፣ በቃ መካከለኛ ደስ እያላችሁ የምትበሉት ምግብ ነው የሚሆነው ማለት ነው። ለምን ሲያድር ነው የሚሆ መጥጠም ። እንግዲህ በዚህ መልኩ ወጥቷል እንጀራዬ። እንዴት እንደሚያምር ይቅርታ እዩት ማለት ነው። እንዴት እንደሚያምር እዩት። በእውነት በጣም ነው የሚያምረው። እቺ ጥቁር ጥቁር ብላ የምታዩት ደግሞ ዱቄቱ ታምሶ የለም እሱ ነው አንዳንድ አራር ያለችው። እንደዚህ በዚህ መልኩ ትወጣለች እንጂ ይህንን ይመስላል ማለት ነው እንጀራው እንዴት እንደሚያምር እና አንዳንዴ ገዝተን ገስተን ከምንበላ ውጭ ያለን ልጆች በእንደዚህ አይነት መልኩ ሰርተን ብንበላ ደስ ይላል ማለት ነው። ምክንያቱም የተገዛው እንጀራ በጣም ነው የሚሆመጠው። አብኩተው ያቆዩታል፣ ያከነብቱታል እና ሁም ጭር ብሎ አንድ ቀን ገዝቼ በልቼ በስማ ግማሿን አልጨረስኳትም ጨጓራዬ ባፌ ሊደፋኝ ማለት ነው ገዝታችሁ ከምትበሉ እንደዚህ አርጋችሁ ብትበሉ እመርጣለሁ። እኔ የምመክረው ይሄንን ነው ማለት ነው ቤተሰቦች። እንግዲህ ያው የሙያዬ ነገር እንዴት እንደሆነ በኮሜንት አሳውቁኝ። እርግጠኛ ነኝ ሀሳብ አስተያየታችሁን በኮሜንት እንደምትገልጹልኝ ማለት ነው ቤተሰቦች። ጸያብ ኪሊጥሽ ንዝም ብለሽ አንቺ። በእውነት እንጀራ መጋገር በጣም ነው የምወደው በጣም ማለት ነው፣ በጣም ነው ደስ የሚል። በቃ ወጥ መስራት፣ እንጀራ መጋገር ምናምን፣ ዳቦ መሰራራት ቤት ውስጥ በጣም ደስ ይለኛ። እግዚአብሔር ይመስገን። ያው እኔ እንጃ ሙያውም ስላለኝ ይሁን አይጨንቀኝም። የሚጨንቀኝ ውጭ ወጥቼ ይሄ ንግድ የምናምን ስራ ሳስብ አሁን በጣም ነው የሚጨንቀኝ። በቃ እንዴት ነው? ለምን ልምዱ ስለሌለኝ ይሆናል እኮ እንደዛ መሆንም እና እንግዲህ እንደምትወዱት ተስፋ አደርጋለሁኝ። የዛሬው እንጀራችን በዚህ መልኩ ነውና እናንተስ ሀሳብ፣ አስተያየታችሁ እንዴት ነው? ባለሙያ ነኝ ወይስ አይደለም? ሙያሽ ይዘርዘረልሽ ፃዬ የኔ ባለሙያ። አዎ በጀርባ ዋይን አውጥቷል። አይ ያቸው እንደዚህ አርጋችሁ ስትበሉት በጣም ነው የሚጠመው በእውነት በጣም ማለት ነው። በጣም ደስ የሚል ነው። በቃ ምን ልበላችሁ፣ በልታችሁ ራሱ አጠግቡት። በእውነት በእውነት በእውነት ነው የምላችሁ። እንደኔ እስኪ እንደዚህ ሰርታችሁ ቀመሱት። ቲማቲም ሽንኩርት አርጋችሁ አቁላልታችሁ፣ ማጂ ድርግ አርጋችሁ፣ ሽሮዋን ስርት ስታረጋት እንዴት እንደምትጥም እንዴት እንደምትጥም በስማ እና ይህንን ይመስላል። በስደት የምንሰራው ምግብ ይህንን ይመስላል ማለት ነው። እርግጠኛ ነኝ ያው ተስፋ አድርጋለሁ ቆንጆ ምግብ እንደሚሆን ልጆቹ ምን እንደሚሉኝ። አሁን እንግዲህ አንዱ አግሮ አገባ አንዱ አግሮ አገባ ማለት ነው። ሌሎቹ ተሰብስበዋል፣ ሶፋው ላይ ተንጠልጥለው ነው ያሉት። አሬ ይሄ በጀርባም በእንትንም ያወጣ አይን ያወጣ እንጀራሸን ይላሉ ማለት ነው። በጣም ነው የሚያምረው። ዳቦዬ እንግዲህ ይሄንን ይመስላል። የሚጠጣ ፔፕሲ ነው ሰበናባ አቅርበናል። በዚህ መልኩ ዳቦዬ ወቶ ለመቆረስ በቅቷል ማለት ነው። እውነት ለመናገር በጣም ምርጥ ዳቦ ነው የጋገርኩት። እግዚአብሔር እንግዛብሔር የተመሰገነ ይሁን። በቃ ደስ የሚል ማለት ነው። እስኪ ስልኬ ላስደግፍና ልቀርጽ እና እያልኩኝ አልቀርጽም አለኝ አልቆምም አለ። እንግዲህ ምንም ማድረግ አይቻልም ማለት ነው። ያው በአንድ እጅ ስለሚሆን ብሬክ እየተደረገ ነው ማለት ነው። እያችሁት እንደዚህ ያደርጌ ልገዝግዘው ልገዝግዘው እንጂ ይሄንን ይመስላል ማለት ነው። እኔ በወጣ ቁጥር ዳቦ ጋግራለሁ። ዳቦ ምርጥ ነው፣ ሶፍት ሶፍት ነው የሆነው ማለት ነው። እግዚአብሔር ነው የምላችሁ በጣም ምርጥ ዳቦ ነው የሆነው፣ ሶፍት የሆነ ዳቦ። ያው ራሴ ስለሆንኩ ወይ ካሜራማኑ በደንብ ያው እየታየውኝ ለመቀረጽ ብዙም አልተመችኝ እውነቱን ለመናገር ማለት ነው። ግን ያስታውቃችኋል እንዴት ቆንጆ ዳቦ እንደሆነ እዩት፣ እስኪ እዩት፣ በእውነት እዩት፣ እስኪ እንዴት እንደሚጠ አይ አንድ እጅ አንድ እጅ ነገር ወረወርኩት እኮ እቆርሳለሁ ብዬ ወረወርኩት። እናም ምን ይመስላል? ይችኛዋ ጉጠት ምን እንደሆነች አውቃችኋል? ወደ መኝታ ቤት ነው ውስጥ ያታምጥች እዚህ ጋር ቁጫርኳ ማለት ነው። የሽንኩርት መፍጫ ናት በነገራችን ላይ ስትሄድ የገባች ቢሮ ውስጥ ይቅርታ፣ አልሳቀውባቸው አያችሁ ዳቦ በዚህ መልኩ ነው የሚወጣው። የብረት ድስት ዳቦ ማለት ነው። የብረት ድስት ዳቦ በዚህ መልኩ ይወጣል። ደስ ይላል። አንዷ እዛ እግሯ ገባ። አይ መከራ እኮ ነው እናንተ እኔም አግራቸው ምየከ አይ ወድና የተከበራችሁ ቤተሰቦች ስለነበረን ቆይታችሁ በጣም አመሰግናለሁ።